የኛ አማሮች እንኳን ደህና መጣችሁልን። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላም እና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዛሬ ልጆቻችን በጠዋቱ ብቅ ብለዋል። ትላንትና እንግዲህ የሆነ ልጅ ያ የአብርሽ ጓደኛ ነው አሉ እኮ እናንተ እናንተ የአብርሽ ጓደኛ ነው አሉ እኮ እኔ እኮ አላውቀውም እኔ አላውቀውም። እውነቴን ነው የምላችሁ አላውቀውም፣ አይቼውም አላውቅም። እና አሞታል ሲለ ነበረው እንግዲህ ያው አብርሽ ብቅ ብለዋል። እኛ ትክክለኛው መረጃ ነው የምንሰጣችሁ እንጂ ውሸት የተሞላበት መረጃ አንሰጣችሁም። ታመዋል ሆስፒታል ገብተዋል። ወይኔ ወይኔ ወይኔ ወይኔ በምንም ነገር አሳድጉ እንደ በረካ ራሱ የለውም ገንዘቦ የምታገኙትን እውነቴን ነው የምላችሁ። እንዲሁም ሰርታችሁ ለፍታችሁ ከስንት እና እስከ ስንት ቢከፈላችሁ ራሱ የማትጠጉት ሰዎች ዛሬ ላይ በሰውን ህመምና በበሽታና በሞታ ላግጣችሁ ገንዘብ እንኳን በረካ አንድ ሲኒ ቡና ራሱ አይገዛላችሁም። እውነቴን ነው የምላችሁ እኔ ፈጥራ ይዛ ልጆችን ብቅ አለች ማለት ነው። እኔ በጣም ደስ አለኝ። እውነት ለመናገር ለምን መሰላችሁ? አብርሽ እና ሩታ ሶፊ እንዲገናኙ ምኞቴ ነበረ። ምኞቴ ተሳካለኝ ማለት ነው። ለሁሉንም ሰው ለውጥ ስለሆኑ እች ልጅ ራሱ በብዙ ነገር ብዙ ነገር ሊደርስባት ይችላል። ብዙ ነገር አለባት እና ከእነሱ ጋር ስለመጣች ደግሞ ወይም ደግሞ አብርሽና ሩታ ከሶፊ ጋር ስለመጣችሁ በጣም ደስ ብሎናል። እንኳን ደና መጣችሁ ልን በጠዋቱ ነው ብቅ ያሉት ውድ ቤተሰቦቼ እና እውነት ለመናገር ቃላት የለኝ በቃ ሳያቸው ራሱ እንዴት እንዳሳሰኝ እና ጋይስ አብረሽ አንዳንድ ልጆች ደግሞ ማለት ነው፣ ጠላት ከሩቅ አይመጣም ያላችሁኝ። እኔ መስያችሁን አብረሽ ታመመ ያልኩኝ ወይስ ምንድን ነው? እናንተ እኮ ነብሳችሁ አይማርም ወይ? ርእሱን አታዩም በደምብ እናንተ። እኔ ምን ብያለው? ምንም አላልኩም እኮ። አብረሽ አልታመመም፣ ጤነኛ ነው። ቢታመመ ራሱ ጎትተን እናመጣዋለን። እጅ አይቀራትም እንዴ? እራሱ ራሱ አይቀርም፣ ተጎድቶ ይመጣታል ማለት ነው። ሌላ ደግሞ አንድ ቪዲዮ ብቻ ነው የሚለቀቅልን ከዚህ በኋላ አንድ ቪዲዮ ብቻ የሽኝቶ ከዛ በኋላ ዱባይ የሆነው ነው የሚለቁላችሁ ማለት ነው። ወደዳችሁም ጠላችን። ቀጥሎ ደግሞ አንቺና ጠያቂዎች ስራ ፈት አላችሁ። ስራ ፈትማ አይደለሁ። ምን ወገቤ ቁርጥ እስኪል ድረስ በቃ ቁርጥርጥ እስኪል ድረስ የምሰራ ሴት ነኝ እንዴ! ስራ ፈት እንደምን? ስራ ከሌላችሁ ስራ ሰጣችኋለሁ። እውነቴ ነው ብላችሁ እና የፍቅርና የፉፉ ፎቶ ያስቀመጣችሁ ልጆች ናቸው። አንቺና ጠያቂዎች ስራ ፈት ኮሌ ዘቅ። የምር ኮሌ ዘቅ። እና ስራማ ወገቤ እንደዚህ ልቆርጠው የደረሰው የቀረው ነገር የለም። እኔ እናቴ ስራ ላይ ነኝ። እና ስምንት ደቂቃ ቪዲዮ ስንሰራ እኮ እኛ ስራ ፈታደር ምን መስላችሁ እንዴ? ስራ የሌለብን ስግጥ ያለ ሰገጤ ኮ ነው። ምን መስላችሁ እኔ ራሱ እንደዛ ነበርኩኝ ድሮ ማለት ነው። እውነት ነው ዩቱብ ላይ ቪዲዮ ሲሰሩ ስራ ፈት ስራ ይሰሩም እንዴ እንደዚህ ሰገጥ የላቸው ነበረ። እና ግን ስራ አለባቸው ማለት ነው። ስራ አለበት ሁሉንም። እሺ ስራ ፈት የለም። ነገር ግን አሁን እኔ ምን አገባኝ አላችሁም አላላችሁም። እኔ ራሴ ነኝ ማቀው እንዴ በመልቀለባለው ስራ ከሌለኝ ወይኔ ወጪ የቻሉኝ ስራ የለኝም። አንዳንድ ሴቶች እኮ እንደዛ ናቸው። ጃዛቢት ቁጭ ብላ ስራ የለኝም ከዛ በኋላ በውስጡ መስመር ይቀበቅማሉ፣ የዘውድ ገንዘብ ማለት ነ። ባጃጅ ግቡ፣ እናንተስ እናንተ ባጃጅ ግቡ። እውነቴ ነው ብላቸው እና ውድ ቤተሰቦቼ፣ ለማንኛውም በሶፊ ቤት ብቅ ብለዋል። ልጆቻቸው ዛሬ በጠዋቶ እናንተ ፀጉሻ ጸጉሻ፣ ደግሞ ራቆቱሽ ልትሄጂ ነው። ግን ሹራቧ ያው በስርዓት ለብሳለች፣ ከታች ግን እንትኑ ጉርዱ በጣም አጭርናት። እኔ ምን አገባኝ፣ እኔ ጸጉሻ ምን አገባኝ። ከተመቸሽ ሂጂበት፣ እውነቴ ነው ብለሽ። ሩታዬ እኮ እንደዚህ እንትን ለብሳ መታተቅምሳ እንደዚህ አጭር ጉርድ ምናምን ፍስታ እንድለብሳለች ለብሳለች ፍስታ ተግባሮች ራሱ ጉልበቱ አካባቢ ነው እንጂ እንደዚህ ላይ የወጣ ኧረ ስትለብስ ላየኋትም ሩጥ አየኋት። አደራሽን እንደዛ ለብሰሽ እንዳትመጪ ምን እሺ፣ አደራ። እኔ እምነቴ ነው የምላችሁ እንደዛ ለብስ ስትጀመራ አትመጣም። ለምን እኛ ራሱ ሄር እንሻላ ምን ሆነሽ መጣሽ ዛሬ ደግሞ ስለምንላት አታደርገውም ማለት ነው። ፀጉሻ ግን ምን እንደረከተ አላቀም። ያው ከታች ግን የሆነ እንዲ እ ልጅ ረቁርቶ መጣች እንዴ ብዬ ሄጄ ሳየው ግን ሱሪ ለብሳለች ስስ የሆነ ሱሪ ማለት ነው። ውድ ቤተሰቦችና ለማንኛውም ስለመጣችሁ እውነት ለመናገር በጣም ደስ ብሎናል። በተለይ ተሰባስበው እንደዚህ በአንድ ሆኖ ስለመጡ በጣም ደስ ብሎናል። ለአንዳንድ ሰዎች ማለት ነው፣ ሃይማኖት ከሃይማኖት ዘር፣ ከዘር ፖለቲካ ከፖለቲካ ግጭጭ ለምታጋጩ ሰዎች እርግጠኛ ነኝ አብርሽና ሩታ ለሁሉም መምህር ሆነዋል ብዬ አስባለሁ። ትስማማላችሁ? አትስማሙም? እኔ እስማማለሁ። ምክንያቱም እነሱ ናቸው የጀመሩት ይሄ ስራ ማለት ነው። ለምሳሌ ጾም ላይ ራሱ ረመዳን ላይ እንደዚ ሲጾሙ፣ ሲበሉ፣ ሲጠጡ በብዙ ቦታ ተዛዙረው ማስፈጠር የጀመሩት እነሱ ናቸው። አይደለም እንዴ? እነሱ ናቸው። ቡታጀራ ላይ ነበር የጀመሩት ሙቪ ጋር ሞቤን ሙቢን አስፈጠሩት በመጀመሪያ ማለት ነው ሙቢን አስፈጠሩትና ቀጥሎ ደግሞ ሙቢ ጠራቸው ቀጥሎ ደግሞ ከነማርቆስ ጋር ምናምን ሆነው ነበረ ከዛ ሶፊ ሰበስበቻቸው ማለት ነው ስለዚህ እኔ ደግሞ ይሄንን አየሁ አይደል እኔ በእነሱ ተማርኩኝ ማለት ነው ባጭሩ እኔ ይሄ ነገር አላቅም ነበረ እንደዚ ተሰባስቦ እንደሚያፈጥሩ ጓደኛ ማለት ይሄ ሰፍ ጎረቤት ምናምን አውቃለሁ ወይም ደግሞ ለዚህ እያራ እንደሚካሄድ አውቃለሁ ሌላ እንደዚህ ተሰባስቦ ምናምን በቃ ሙስሊሞም ክርስቲያኖም እንደዚ ተሰባስቦ ምናምን አላቅም ነበረ እዚህ ትምህርት ወስጃለሁ ማለት ነው። አዎ ደህና ነገር እንደተማራ ሰው ትለፈልፋለች ደግሞ ትሉኛላችሁ እናንተ። ፍቅር የመሰለ ነገር እኮ የለም ከዚህ በለጠ ምን ልትማሩ። እንደ ቲክቶክ ሰፈር ሂዱ እስኪ። እዲ፣ ሐሜት እና ስድብ የሃይማኖት እንዲህ እንደሚያንቋሽሹ አንዱ የአንዱ ሃይማኖት አንዱ አንዱ ሃይማኖት፣ ስለዚህ ከዛ ሁሉ ይህንን አይሻለኝም? ምን ይህኔ ምን አመጣብኝ እንደነች ነው። ይህንን በደንብ አድርጌ ቀመሜ ትምህርት ወስጄበታለሁ ማለት ነው፣ ከሰው ጋር እንዲ ተስማምቼ መኖር እንዳለብኝ ራሱ ማለት ነው። እና አብርሽና ሩታ እድሜ እና ጤና፣ ረጅም እድሜ ይስጣችሁ። ሌላ ምንም አልልም። ታመሙ ተቆረጡ ተፈለጡም የሚሉትም ደግሞ ለራሳቸው ያደርግላቸው፣ ወይኔ በላቸው። አሁን ዘንድሮ እኮ ሰው እኮ ጾሟል ይባላል። አሁን ስድብ፣ ሀሜት እዚህ ላይ ተዘፍቀናውን ጾመናል ወይስ አልጾምንም? እኔ የለሁበትም። እኔ ተሳድቤም አላውቅም፣ ተሳድቤም አላውቅም። ይብላኝላችሁ፣ ስትሳደቡ ነበራችሁ ማለት ነው ግን እኮ የምር በዚህ ናክል ለሰው ልጅ ክፋት ባሰቡ ነው፣ ግራ ግብት የሚያደርገኝ ብዙ ጊዜ ማለት ነው። ማለቴ ሳይታመም ታመመ ተብሎ ቪዲዮ መሰ እንዴት ሰው ኮንፊደንስ ይኖረዋል? እናንተ እነምነት ደ እውነቱን ነገር ራሱ ለማውራት እ ኮንፊደንስ የለኝም ኮንፊደንስ የሚባል ነገር የለኝም። ግን ወይ ከሰው ከተሰደብኩኝ ተሳድቤ በሀይል ቃል ልመልስ ይችላለሁ እንጂ እንደዚህ አይነት ሰው ሳይታመም ታመመ ብዬ እንዴ! እናንተ ምን አይነት ድፍረት ነው? ሕዝቤ እኮ ጭራሽ ደፋር ሆኖልኝ የለም። እኔ እንደዚያ አይነት ድፍረት በሰጠኝ የሰው ልጅ ሳይታመም ታመመ። እናንተ ደግሞ መለጥተታቸው ጎበዞች ናቸው፣ ምክንያቱም መተው ይሻላል። ያናክል እይታ እራሱ ኖሮት ቻናሉ ላይ ካላደረጋችሁለትም ደግ ያደረጋችሁት። እንደዚህ አይነት እንትን ሰው አያሟርት በሰው ልጅ ላይ። በእርግጥ እነሱ እይታ እንዲኖረላቸው ነው እንደዛ የሚያደርጉት። እኔ ራሱ ደነገጥኩኝ፣ እንድክለት መጣ እንዴ ስንትና ስንት ነገር ተስተካክሎ ተጨርሶ የሚመጡበትን ቀን ተወስኖ ታማመ ሲባል ታማዋል እኮ ዋትሳፕ ገባለው እንደዛ ነው፣ ቴሌግራም ገባለው እንደዛ ነው። ቀጥታ መስመር ራሱ ጋይዝ ብታምኑም በታምነው ከዛ በኋላ እኔ ደግሞ ቪዲዮውን አምጦልኝ ስል ሄጄ ሳየው ሳይላክልኝ ገብቼ ሳየው የጉድ ሀገርን የሲያብርሽ ጓደኛ ይሁን አይሁን ማቀው ታሪክ የለም። ያው ብዙ ልጆች ጠለት ከሩቅ አይመጣም ስትሉ ነው ጓደኛ ነው እንዴ እያልኩኝ ማለት ነው ስጋይ ሰላም ሆኖልኝ። በያላችሁበት ላይክ ሰብስክራይብ ያ